በርካታ የተፈጥሮ መስህቦችና ማህበረሰባዊ ሴት ያላቸው ባህላዊ ስርዓት ባለቤት ከሆኑ ስፍራዎች አንዱ የማዕከላዊ ኢትዮጵያ ክልል ተጠቃሽ ነው። በክልሉ የሚገኙ ታሪካዊ ተፈጥሮአዊና ባህላዊ ስርዓቶች ደግሞ ለቱሪዝም እንቅስቃሴ ተመራጭ የሚያደርገው ይሆናል። ከማዕከላዊ ኢትዮጵያ ክልል ብቸኛ የሆነ የግቤ ሸለቆ ብሔራዊ ፓርክ በጉራጌ ዞን ውስጥ ነው የሚገኘው። ይህም ፓርክ በርካታ ብዝሃ ህይወት እንዳለው እናንተ አይታችኋል ብዬ ገምታለውኝ። እንደዚሁም ደግሞ በጣም ጥንታዊ የሆኑ ደግሞ የሃይማኖት የቱሪስት መዳረሻ የምንላቸው በጣም በየአመቱ በጣም በርካታ ቱሪስት የሚመጣባቸው ቦታዎች አሉ። በጣም በርካታ ፏፏቴዎች ታፍነው ያሉ የማይታወቁ ቦታዎች አሉ። በጣም እጅግ ረጅም ጊዜ የቆዩ መስጊዶች አሉ። ቅድም ሲባሉ እንደነበረ ዘቢሞላ መስጊድ 1907 ጀምሮ የተመሰረቱ ቃጥበሪ፣ በዛው ልክ ረጅም አመታት የተመሰረቱ መስጊዶች አሉ። እነዚህ መስጊድ ብቻ ሳይሆን በርካታ ውስጣቸው ላይ የያዟቸው በርካታ ጥንታዊ ጽሁፎች አሉ። ጥንታዊ የሆኑ በርካታ ነገሮች አሉ። ያልተነካ ያልተነበበ፣ ብዙሀን መጥቶ መጎብኘት ማየት፣ ትምህርት መውሰድ የሚችሉባቸው ሀብቶች አሉ። እኚህና መሰል የቱሪዝም መዳረሻ ሀብቶችን የያዘው ክልሉ ያለውን መጠቀም እንዲችል ከምስረተው አንስቶ ትኩረቱን ቱሪዝምና የቱሪስት መዳረሻዎች ማስፋት ላይም አድርጓል። በሁሉም አካባቢዎች ያሉንን እምቅ የቱሪዝም መስህቦችን የልየታ ስራ ሰራን። ለዚህ የልየታ ስራው በአጠቃላይ ምን ያህል እምቅ አቅም አለን የሚለውን ከለየም በኋላ በዚህ አካባቢ ደግሞ የትኛው የለሙና ያለሙ በተለይ ደግሞ በሚገባ በአንጻር አይነት በክልላችን ከሚገኙ የቱሪዝም መስህቦች በአንጻር አይነት ለምተዋል ብለን የምናስበው ቢያንስ ቱሪስቶች በቅርብ ርቀት መጎብኘት የሚችሉበት የተለያዩ የመንገድ መዳረሻ ስራዎች ያሉባቸው የቱሪስት መስህቦችን ቅድሚያ ቅድሚያ ትኩረት በመስጠት ከዛ ባሻገር ደግሞ ሌሎቹን በሂደት ደግሞ እያለሙ የሚሄዱን ስራ ትኩረት አድርገን ነው እየሰራን እየሄድን ያለ ነው። ማዕከላዊ ኢትዮጵያ ክልል መንግስት ከተቋቋመ አጭር ጊዜ ነው። ባለፉት ሁለት አመታት በጣም በርካታ ስራዎች ሰርተዋል። ከዚህ በፊት ተረስቶ የነበረውን የባህልና ቱሪዝም ዘርፍ እንደ አዲስ እንዲነቃቃ አድርጎታል። በጣም በርካታ ንቅናቄዎች በርካታ የዘርፉ የማነቃቀት ስራዎች ሰርተዋል። ልክ ከባህል ጋርም ተያይዞ እየሰራ ያለው የቱሪዝም ዘርፍ አለ። የቱሪዝም ዘርፍ እንደ ሀገራችንም መንግስት ትኩረት ሰጥቶ እየሰራበት ያለው ዘርፍ ነው። እንደዚህ እንደኛ ልዩ ወረዳም ዘርፉን ለማነቃቃት በርካታ ስራዎች እየሰሩ ነው። የቱሪዝም መዳረሻ ስፍራዎችን ለይቶ እንደዚህ የመሰረተ ልማቶችን የማሟላት መዳረሻ ስፍራዎችን የማጽዳት፣ የማስተዋወቅ ፕሮሞት የማድረግ ስራዎች በብዛት እየተሰሩ ነው። የቱሪስት መዳረሻ ስፍራዎቹ የክልሉን የቱሪዝም እንቅስቃሴ ማገዝ እንዲችሉ እና የጎበኞች ቀዳሚ ተመራጭ ስፍራ መሆን እንዲችሉ የማስተዋወቅ ስራም እየተሰራ ይገኛል። የቱሪስት መስህቦቻችን በደንብ እንዲታወቁ የሚያስችሉ ስራዎችን እየሰራንበት ነው። ይሄ ብቻችንን እየሰራ ነው አይደለም በተለይ የቱሪዝም ሚኒስቴር የተጠሪ ተቋማት በቅንጅት የሰራንበት ሂደት አለ። የተለያዩ የሚዲያ አካላት አገር አቀፍ፣ የክልል ሚዲያዎችንም በመጠቀም በህትመት ሚዲያዎችንም አማራጮችን እየጠቀምን የማስተዋወቅ ስራውን እየሰራን የምንገኘው። ስለዚህ በአጠቃላይ እንግዲህ ክልላችን ከአዲስ አበባ በቅርብ ርቀት የሚገኝ ክልል ነው። ስለዚህ እሱን አንዳንድ አቅም አድርገን መጠቀም አለብን የሚለውን ደግሞ የወሰንበት ሂደት አለ ማለት ነው። እንደኛ አሁን እየሰራን ያለነው ይሄን የማስተዋወቅ ነው። በትልቁ ሀገራችን ውስጥ ያሉ ሚዲያዎችን ተጠቅመን ፕሮሞሽን ሲንሰራ ነበረ። እንደዚህ ታዋቂ ሰዎችን አስገብተን ፕሮሞሽን ስንሰራ ነበረ። ከዛም ባለፈ ደግሞ የሚመለከታቸው የትምህርት ተቋማት ዩኒቨርሲቲዎች ለምሳሌ አሁን ዋቻሞ ዩኒቨርሲቲ እዚህ ማዕከላዊ ኢትዮጵያ ክልል ውስጥ ያለ ነው። ወልቂጤ ዩኒቨርሲቲ ማዕከላዊ ኢትዮጵያ ክልል ውስጥ ያለ ነው። እነዚህ ዩኒቨርሲቲዎች ጠጋ ብለው የምርምር ስራ እንዲሰሩ፣ እነዚህን ሀብቶች በደንብ በተደራጀ መልክ ዶክመንት እንዲያዘጋጁልን እንዲሰሩልን፣ ባህልና ስፖርት ሚኒስቴር ከኛ ጋር አብሮ እንዲሰራ፣ እንደነዚህ ኃላፊነት ያላቸው አካላት ጠጋ ብሎ ይህን ሀብት በደንብ ቢያስተዋውቁት ቢደግፉ፣ የበለጠ እንዲታወቅ፣ እንዲለማ፣ እንዲጠበቅ ሚናቸውን ቢወጡ እኛ በምንሰራው ስራ ላይ ታክሎ እንደ ሀገር ከፍ ያለ ሀብት ይዘን እንወጣለን። ሆኖም ክልሉ ለጎብኚዎች ተደራሽ ለመሆን ምቹ አካባቢ ላይ እንደመገኘቱና በውስጡ ካሉ ሀብቶች ብዝሃነት ጋር ሲታይ ቀሪ ቤት ስራዎች ይጠበቁበታል። ሙሉ አቅም ተጠቅሞ ከማስታወቅ አንጻር ጅምር ስራ እንጂ ያለቀለት እንዳልሆነ ምቹ ሁኔታ ከመፍጠርም አንጻር ብዙ የሚቀሩ ነገሮች አሉ። አሁን የነዚህ ፏፏቴዎች አካባቢ ያሉበት አካባቢ ምቹ ሁኔታ መንገድ ስራዎች ከመስራት ሁሉም እንደፈለገ ገብቶ አይቶ ከመስራት አንጻር የሚቀሩ ነገሮች አሉ። ያንን እቅድ ይዘን እየሰራን ያለንበት ሂደት አለ። በጣም ቅርብ ነው። ከከተማ ቅርብ ነው። ከማዕከል ከአዲስ አበባ በጣም ቅርብ የሆነ አካባቢ ነው። ነገር ግን ሰው ፈጥኖ አይቶ ለሁሉም ከማሳወቅ አንጻር የሚቀሩ ነገሮች አሉ። እነሱ ላይ ያው ቀጣይ መንሰራቸው በርካታ ስራዎች አሉ። እነዛ ወስዶ መስራት ይፈልጋል። በሀገር አቀፍ ደረጃም በክልሉ ያሉትን የቱሪስት መዳረሻዎች የቱሪዝም ገበያውን መቀላቀል እንዲችሉ ና ትኩረት እንዲያገኙ እየተሰራ ነው። በየ አካባቢው ያሉ ጸጋዎችን የበለጠ እንድናውቃቸው የበለጠ እንድንረዳቸው ጊዜያቸውን ወቅታቸውን ያላቸውን ጸጋ አውቀን ከቦታ ቦታ እንድንንቀሳቀስ፣ በዚህም ከተለያዩ አካባቢዎች ያለን ተመክሮ እንድንቀስም፣ ከሀገር ውስጥ ከውጭም ደግሞ ያሉ ቱሪስቶች በዛው ልክ እንዲያደርጉ የምናደርግበት አግባብ አለ። ስለዚህ ያልተደረሰባቸውን ያላየናቸውን ህብረተሰባችን እንዲያይ፣ የዓለም አቀፉ ህብረተሰብ እንዲያይ እንዲጎበኝ፣ በዚህ መልክ በተለያየ አግባብ እየሰራን ያለ ነው።